ዛሬ እንግዲህ ሀይሚና ብሩክ መጥተዋል። ብሩክ ያልጠበቀው ነገር ነው የገጠመው። እውነት ለመናገር ሀይሚ እንግዲህ ከሀዋሳ ትናንትና እንደመጣች ሰምተን ነበር፣ ያው በቪዲዮ ግን ዛሬ እኔ የመጣች ማለት ነው እና እንግዲህ ሀይሚና ፈጼ ይዘውት የመጡት ነገር ብሩክን የመጨረሻ ያስደነገጠና እንዲሁም ደግሞ ጥሏቸው ሂዷል ማለት ነውና በዚህ ልክ እኔም አልጠበቅኩም እውነት ለመናገር እና እንግዲህ ፍጽሄ እና ሀይሚ እነሱም ባልጠበቁት ባላሰቡት መንገድ ነገሩ እንዳሰቡትና እነሱ እንደፈለጉት አልሄደላቸውም። ብሩክም እንግዲህ ሲናፍቃት ሰርጉ ላይ እንኳን ቁጭ ብሎ ስልኩን ይዞ ሀይሚን ሀይሚን እያየ ነበረና የሰነበተው በናፈቃት ልክ ዛሬ ደግሞ ያልጠበቀው ነገር ሲያጋጥመው ተናዶ ሀይሚንም ፍጼንም ጥሏቸው ሄዷል ማለት ነው። እና ቦራ ስለተናደደ ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸው አለው። ሰላማችሁ ይዛው በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። ቪዲዮን ስጀምሩ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ጀምሩ ማለት ነው። በላይክ ጀምሩ። እውነት ለመናገር እኔ አልጠበኩም ዛሬ እንደዚህ ማለት ነው። ግን ሀይሚ ሰሞኑን እየለቀቀቻቸው የነበረው ጥቅሶች ያው ማለት አስተማሪም ናቸው። ግን ደግሞ ማን ጨልሎ ማን ይቀራል የሚልም ለቃ ነበር። እንግዲህ በመጨረሻ ቀን ያው ቦራን ፕራንክ አድርገው ሄዳ ነበረ በሳሮን ማለት ነው። አሁንም ቢሆን ሀይሚ ማለት ዛሬ ብሩክን የመጨረሻ አስጨንቀውታል ከፈጼጋው ማለት ነው። የምር ብሩክ ናፍቆ ነው የሰነበተ ሀይሚን አይናይን እያየ ነው፣ መቼ ትመጣለች እያለ። እንዲሁም ደግሞ ሀይሚም ቦራ እንደናፈቃት ግልጽ ነው በጣም ማለት ነው እና ጥሏ ሲሄድ እንዲሁም ወይኔ እንደናፈቀኝ እኮ አንዴ ብቻ እንዳቀፍኩት ነበረ ያለችው ሀይሚ ማለት ነው። እንደዚህ ተናዶ ጥሎኝ ይሄዳል ወይም ጥሎ ይሄዳል ብለው አላሰቡም። ፍጽሄ ግን ያው ጠርጥሯል ማለት ወደ መጨረሻ እንዳትቆይ ከተደበቅሽበት ታሎ እንድትመጪ ምናልባች ቡራ ና እንሂድ ብሎ እንኳን ገፈታትሮ መኪና ውስጥ አስገብቶ መኪናውን ነርቶ ከሄደ አንቺ እንዳትቀሪ ነው ብሏት ነበረና፣ ያው በነገራችን ላይ ሀይሚም ታልሆነ የመጣችው ነገር ግን ብሩክ የጠበቀው ነገር አልነበረም። እንግዲህ ዘውት የመጡትን አይዲያ አይታችኋል። ሀይሚ ተዘረፈች ሀዋሳ ስልክ ተደወለልኝ ነው ያለው፣ ፍፄ ማለት ነው። እና ሀዋሳ ስልክ ተደወለልኝ ሲለው ቡራ ምንድን ነው ያለው? ምንም አላለም። ሀይሚ መሆነች ነው ያለው። ገባችሁ? ምክንያቱም ውስጡ ያለች ሀይሚ ነው። እና ደውሎ እንኳ ና ሲለው የት ነህ ሲለው መኪና ውስጥ ቁጭ ብዬ ነው ያለው። አለ እንዴት እንደደበረው የመር ሰርጉ ላይ ራሱ በቃ ግዴታ ሆኖበት የወንድሙ ሰርግ ስለሆነ ነው እንጂ ራሱ አብሮ ብሄር ይሻለው ነበር ከሀይሚ ጋር። ግን የወንድሙ ሰርግ ስለሆነ መሄድ ይቻላል እና በጣም እንደምን እንደናፈቀችው በጣም እንደደበረው ያስታውቃል። ግን በጉጉት እየጠበቃት ነበረ። በጉጉት ሲጠብቃት ሀይሜ ደግሞ እንግዲህ ከፍፄ ጋር በተንኮል መተዋል ማለት ነውና፣ በጣም በጣም በጣም በሀይለኛው ማለት ነው የምር ቦራሄናውን አይጠብቅም ጭራሽ ማለት ነውና ለዛም ተነዶ መኪናውን አስነስቶ ጥሏቸው ሄዷል ማለት ነው። በእርግጥ ያው ቪዲዮ ሲያልክ ከካሜራ ጀርባ ጠብቆ ሊያናግራቸው ይችላል። ግን ሀይሚም ተናዳለች፣ ጥሏት ስለሄደ ሰርፕራይስም እንደነበረው ነው የተናገሩት ማለት ነው። ማለት ተምታተው ነበር ማለት ካስጨነቀ ነው በኋላ ሰርፕራይስ እናድርገው ወይስ አስጨንቀ ነው ሰርፕራይስ እናድርገው የሚል ነበር። እንግዲህ ፍፄ ደግሞ ያው የፕራንክ አምባሳደር ሆኗል እና ሁሉንም ቤት እያያችሁት ነው። በነማሄም ሁሉንም እያጨለላቸው እና አስጨንቀን ነው እንጂ ሰርፕራይዝ ሰርፕራይዝ አድርገን አስጨንቀን እንዴት ይሆናል ብሎ እንግዲህ እሱ ያመጣው ሀሳብ ነበር። ሀይሚ መጨረሻ ላይ ተናዳለች፣ አንተ ያመጣው ሀሳብ ነው አሁን ህድና አስቁምልኝ እያለች መኪናውን አስነዝቶ ሲሄድና፣ ብቻ ግን ማለት ቢያንስ የዛሬን እንኳን በሰላም ቢያልፏት ጥሩ ነበር። ችን ቀን ማለት ተገናኝተው ምናምን ነገርና ግን ደግሞ ሀይሜ ስትሄድ ያው በፕራንክ ነበረ። ቦራን ፕራንክ አድርገው ነው ሄደች፣ የዛን ቀን ፕራንክ። ግን ፕራንክ ማለት ያው ብሩክ ቢጨነቅም ያው ቪዲዮ መስራት ስላለባት ነው እንደዛ ያደረገችው። ብዬ ነው ማስበው ሀይሚ እና አሁንም ቢሆን ሀይሚ ከፍፄ ጋር የመጣችው ያለ አንድ ነገር አይሆንም። ያለ አንድ ነገር ስላችሁ እንግዲህ ባለፈው ሳረውን የምትባለው ልጅ ቡራን ፕራንክ አድርገዋለች እና አሁንም ደግሞ ቡራ ፕራንክ ስለሆነ ሀይሚን ሊበቀላት ይችላል ማለት ነው፣ አይታወቅም። ስለዚህ ፍፄ አሁን ዛሬ ከሀይሚ ጋር መጥቷል። ምናልባች ሀይሚ ሳሮንን ወደ ሚዲያ ይዛት የመጣች ከፍጼ ጋር ወይ አብረው እንዲሰሩ ፈልጋ ይሆናል ማለት ነው። ዛሬም ዛ ባለፈው ሳሮን ይዛ መጣች፣ ዛሬ ደግሞ ፍጼን ይዛ መጣች። ሶ በሚቀጥለው ምናልባች ፍጼንና ሳሮን እንዲገናኙ ልታደርግ ትችላለች ብዬ ላስበ ማለት ልታገናኛቸው ትችላለች ብዬ አስባለሁ። እና ይቅርታ ታምታታብኝ ራሱ ኔ ማለት ነው። እና ሁለቱን ለማገናኘት አስበ ይሆናል እና በየተራ ይዛቸው መጣች ማለት ነው። ማለት ነው። ሳሮን የፍፄ ጓደኛ ናት ምናምን ምትሉ አላችሁ። እና እኔ አላቅም ይሄንና፣ አዲስ እንደሆነች ነው የሚያውቀው ስለ ልጅቷን ምንም መመስከር አልችልም ስለማላውቃት ማለት ነው። እና ብቻ ግን ከፍፄ ጋር አብረው እንዲሰሩ ብዙ ሰው ይላል እያለ ነው ማለት ነው። እኔም ቪዲዮ ሰርች ያለው ሶ፣ ሀይሚ ይሄንን ምናልባት ለማስቀጠል ፈልጋ ሊሆን ይችላል አንድም ማለት ነው። ባለፈው ሳሮን እንዛ መጣች ቡራን ፈተነችው፣ ከቡራ ጋር አስተዋወቀችው። ዛሬ ፍፄን ያው በእርግጥ ፍፄ አብሮ ነው የሚሰራ አብዛኛውን ጊዜ ከነ ሀይሜ ጋ፣ ግን ያው ብዙ ሰው ይዟት እንድትመጣና ከፍፄ ጋ አብረው እንዲሰሩ ብሏል፣ አስተያየት ላይ ማለት ነው። ይሄን አይታ ተቀብላ ከሆነ አሁን በቀጣይ ሁለቱ የሚገናኙበትን መንገድ ታመቻቻለች ብዬ አስባለሁ። ሀይሜ ብቻ ግን ወደ ዋናው ስመለስላችሁ የምሬን ነው የምላችሁ። ዛሬ ቦራ የመጨረሻ ነው የተናደደ፣ የመጨረሻ ማለት ነው። እና ሀይሚም ጠሏ ሲሄድ እንግዲህ ወይኔ እንዶ ሳላስበው ባላሰብኩት መንገድ ነው ብላለች። ግን የዛሬቱን ቀን እንኳን ከሀዋሳ በጣም ሶስት ቀን አራት ቀን ቆይታ ስለመጣች በእንደዚህ አይነት መንገድ ባይሆን የተሻለ ነበር። የምሬ ነው ለምን? ቦራ ራሱ በጣም እንዴት ነው ተነፋፍከው ሰንብተዋል። በቃ በአጭሩ ማለት ነው እና እንግዲህ አንድ ሆኗል። ምንም ማድረግ አይቻልም። ሀይሚ ሊበቀልሽ ይችላል ቦራ ማለት ነው። ምንም አይፈታሽም ማለት ነው እና በተከታታይ እንግዲህ ለስራም ቢሆን በዋናነት ሀይሚ ነው ፕራንክ እያደረገችው ያለችው። ሶ አሁንም ቢሆን ቦራ ብድሩን ይመልሳል ማለት ነው እና ፍፄ ደግሞ ደንግጧል ማለት ነው። በስመ አብ ፍፄ እኮ በጣም አሁን በቃ እንዴት ነው አይሏል ማለት በጣም እንዴት ነው፣ ፕራንክ ሲያደርግ በቃ ጥግ ድረስ ማለት ነው እና የመጨረሻ ነው ያስጨነቀው። ብሩክ ግን እንዴት እንደሚወዳት ሀይሚን አያቸው አደለ? በስመ አብ የሚሆነውን እኮ ነው ያጣ የመሬ ነው ምላችሁ የሚሆነውን ነው ያጣ። በቃ በቃ ጨነቀው ጠበበው በቃ ምን ያደርግ ፍፄ ደግሞ በጣም ነው ያስጨነቀው። መሽቷል እንኳን ምን እናደርግ እያለው መሄዳል አለብን ሌሊቱም ሁላ የር ነው ማደር አለብን ያለው። ከዛ ሀይሚ ከኋላ ስትመጣ በጣም ነው የተናደደው። ማለት አልጠበቀም ያልጠበቀው ነገር ስለሆነ ነው ብሩክ ማለት ነው። እና ቢናደድም አይፈረድበትም። እሱ በጉጉት እየጠበቀ ነበረ፣ ግን በዚህ መልኩ ሲመጡበት ደግሞ በጣም ነው የደነገጠው። ሐዋሳ ተዘረፈ፣ ሀይሚ ተዘረፈ፣ ብዙ ነገር ሆናለች ሲለው ምንድን ነው የሆነችው? ምንድን ነው የሆነችው? ስልኳ ደግሞ አይሰራም፣ አይታችኋል። ለኤፍሬም ሞክሯል፣ በቃ አይሰራም ስልኩ እንዳለ እና በጣም በቃ ሪል ነው የሚመስል ፕራንኩና፣ በጣም ያስደነግጣል። የምር እኔ እራሱ አሳልፌ ነበር።